ቴክኖሎጂ መራዘማኝነት ላይ የሚያተኩረው የዲጂታል 2025 ስትራቴጂ በስኬት መጠናቀቅን ተከትሎ አሁን በበለጠ የማሽን ግብዓት ወይም አቶሜሽን በመጠቀም አገልግሎት አሰጣጠን የሚያጠናክረውን ዲጂታል 2030 አስጀምረናል ላሉ ጠቅላይ ሚኒስትር ዶክተር አብይ አሕመድ የፌዴራል ከፍተኛ ፍርድ ቤት የፍርድ ሂደቶች በአግባቡ መቀዳታቸውን ለማረጋገጥ ድምጽን ወደ ጽሑፍ የሚቀይር ብሎም በአስተማማኝ ሁኔታ ተጠብቀው የሚቆዩበትን ስማርት የፍርድ ስርዓት አልምቶ በመመልከቴ ደስታ ተሰምቶኛል ነው ያሉት። ስርዓቱ ፍትህ ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ካሉበት ሆነ ጉዳያቸውን ለመከታተል እንደሚያስችላቸው በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት አንስተዋል። በኮሜሳ የመሪዎች ጉባኤ ላይ ኢትዮጵያ በዲጂታል መሰረተ ልማት ዘርፍ በትኩረት እየሰራች እንደምትገኝ ማስገንዘብ ተችሏል አሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም። ጠቅላይ ሚኒስትር ዶክተር አብይ በጉባኤው ላይ ባደረጉት ንግግር ዲጂታላይዜሽን የኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያ አጀንዳ ወሳኝ ምሰሶ መሆኑን አንስተዋል። የኮደርስ ስልጠና ኢኒሽቲቭን ጨምሮ ጠንካራ የዲጂታል መሰረተ ልማት በመገንባትና ሰፊ ክህሎት ከማፍራት አኳያ ኢትዮጵያ አመርቂ ውጤቶችን እያስመዘገበች ነው ማለታቸውንም የጠቅላይ ሚኒስትር ጽህፈት ቤት የሴክሬታሪያት ኃላፊ ቢለኔ ስዩም ወቁ ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ አሰራር ላይ ግልጽነትና ተጠያቂነትን መፍጠር የሚያስችል መተግበሪያ ከነገ ጥቅምት አንድ ቀን 2018 ዓ ም ጀምሮ ስራ ላይ ያውላል። መተግበሪያው ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን መቀነስ እንደሚያስችል የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለፋና ዲጂታል አሳውቀዋል።